መረታት መገገም በበውቀቱ ስዩም የሆነ ጊዜ ላይ ረከቦት ጎዳና በአንዱ ካፌ ውስጥ ቡን ስጠጣ አንድ ጎለብሳ ወደ ተቀመጥኩበት መጣ። ልጁ ግድንግድ ነው፣ ጎላ ያዳው የተናያዝሎ ያህላል። እኔ ደግሞ እንደምታውቁኝ ነኝ። በፊት ስቀመጥ የሚጥሚጣ ብልቃት አከልኩ። ግብዳው ብዙ ሳይቆይ የእምነት ክርክር ጀመረ። በተቻለ መጠን ወደ ክርክሩ ላለመግባት ተግደረደርኩ። ሰውየው ግን አልከራከርህም ብለው ንቀሄ ነው ብሎ ሊደበድበኝ ይችላል። ከጥቂት ጊዜ በኋላ የነደደ ክርክር ውስጥ ራሴን አገኘሁት። ሰውየው አረፋ እየደፈቀ ተተጋተገኝ ጎረር ክበሉ ይትፈልጉ አስር ደቂቃ ባልሞላ ጊዜ ውስጥ ልጁን መፈናፈኛ ያሳጣውት። ግብዳው ክርክራችን ያሳረገው እንዲህ በሚል ቃል ነው ልታሳምነኝ እንዳትገግም እገግም ባህለው። አሁን ሳስበው አስተምረዋለሁ ያልሁት ያግብዳ ሰውዬ ትልቁም ነገር አስተምሮኛል። በአፍለኝነት የሰው ልጆች ለሀቅና ለምክንያታዊነት የሚኖሩና ይሞቱ መስለኝ ነበር። ሰዎች በውይይት የሚያምኑ ይመስለኝ ነበር። አዋቂ ባላዋቂ ላይ የሚበረታ እውነት የያዘ ሰው በሀሰተኛው የሚረታ ይመስለኝ ነበር። እየኖርኩ ሲሄድ ይህ እምነት ጥሎኝ ሲመን ታዘብኩት። አብዛኛው ሰው ለሰውነት አይሰጠውም። በተፈጥሮ ይሁን በልማድ እንጃ፣ አብዛኛው ሰው ችኮ መንቻኮ ነው። ልብ አድርቅ ነው። የውይይት አላማ ከላይ ከላይ የእውቀት ልውውጥ ቢመስልም ውስጥ ውስጡን መሸናነፍ ነው። ሽንፈት መራራ ፍሬ በሚያስለቅምበት ሀገር ውስጥ ደግሞ ማንም መሸነፍን አይፈቅድም። ብታሸንፈውም፣ ተሸነፍኩ አይልህም። ተዘሮም ይፎክርብሃል፣ ይገግምብሃል። ቀማኞች በላይነህ የተባሉ ቀኛማች በላይነህ የተባሉ ባላባት በዳግማዊ ምኒልክ ጊዜ ነበሩ። በዘመናቸው ከስራቸው ጋር የማይመጣጠን አጀባ ስለሚያበዙ ቁንን በላይነህ የሚል ቅጽል ስም ተሰጥቷቸው ነበር። የሆነ ጊዜ ላይ ከሸገር ወደ ጎንደር ይሄዱና በአንድ ደብር ውስጥ ይስተናገዳሉ። ቁንን በላይነህ ፊደል ያልቆጠሩ ጨዋ ቢሆኑም በሊቃውንት ፊት የተማሩ ለመምሰል ተጋጠጡ። ዳዊት እየደገምኩ ነው ለማለት ዳዊት ገለጡ። ግን የማያውቁትን ዳዊት ገልብጠውት ነበር የያዙት። ይህንን የሾፋ እንደ ደፍተራ ሳቁን በጋቢው ለመጨቆን እየሞከረ ጌቶች ዳዊቱን ዘቅዝቀው ነው የያዙት ቢላቸው፣ ጠላት እንዲዘቀዝቅልህ ብዬ ነው፣ ጠፍቶኝ እንዳይመስልህ አሉት ይባላል። ቁንን በላይነህ አላዋቂ ናቸው ግን አላዋቂነታቸውን አምነው ማረም አይፈልጉም። ማንንስ ደስ ይበለው ብለው ተሸንፈው አሸናፊ መስለው ቁመዋል ገግመዋል። ታዋቂ የታሪክ ጸሐፊ ተክለ ጻድቅ መኩሪያ በግለ ታሪካቸው ላይ አንዲት ገጠመኝ ጠቅሰዋል። ገጠመኝቱን በእኔ አማርኛ ሸክሽኬ ሳቀርባት ይችን ትመስላለች። የኃይለ ስላሴ ባለስልጣኖች በደርግ ወጣት መኮንኖች እየተለቀሙ በሚታጎሩበት ቀውጢ ወቅት ሁለት ወጣት ታዋቂዎች ተክለ ጻድቅ ቤት ይደርሱና በቁጥጥር ስር ያወሏቸዋል። በገንዛ መኪናቸውም ይዟቸው በሚሄዱበት ጊዜ አንዱ ታጣቂ ለጓደኛው ከተማ ይፍሩ በቁጥጥር ስር በዋሉበት ወቅት አስር ሚሊዮን ብር በኪሱ ተገኘ ይላል። ከተማ ይፍሩ የዘመኑ ባለስልጣን ነው ይህን የሚያህል ገንዘብ በኪሱ ሊያዝ አይችልም አሉ ተማራኪው ተክለጻድቅ ጻድቅ በአይኔ በህብረቱ ያየሁትን አል ወታደሩ ይህን ጊዜ ይላሉ ተክለጻድቅ መኩሪያ፣ ይህን ጊዜ ዝም አርኩ። ዝም ባይሉ ኑሮስ፣ ታጣቂው ይገግማል፣ ጠመንጃውን ያስገመግማል፣ አስከሬን ይለቅማል። እና ይህን ማንን ይጠቅማል? አንዳንዴ በፌስቡክ ማለቂያ አልባ ክርክር ውስጥ ዘልዬ ለመግባት ሲቃጣኝ እነኝህን ነገሮች አስታውሳለሁ። አንዳንዴም ዝም ማልክ ማለት እውነቱን ከመናገር ተቆጠብክ ማለት አይደለም፣ ኃይልህን ቆጠብክ፣ ሰላምህን ቆጠብክ፣ ሕይወትህን ቆጠብክ ማለት ነው።